ሸናችሁበት፣ አቃጠላችሁት፣ ረጋገጣችሁት። እዚህ መጽሐፍ ቅዱስ ላይ የሸኑና ያቃጠሉ ሰው እንደዚህ የወረደ ተግባር ለማድረግ የተለየ እውቀት አይጠይቅም። ማንም ሰው በዚህ ዘመን መጽሐፍ ቅዱስንም ቁርአንም ከኦንላይን ገዝቶ እንደፈለገ ማድረግ ይችላል። በዚህ መዝሙር ቪዲዮ የማይሰራ ኦርቶዶክሳዊ እንዳይኖር ሁላችሁም ሼር አድርጉት። የወንድማችን እፎይ ጉዳይ የኢትዮጵያ ቴሌቪዥን በአደባባይ ዳኛ አርጎ ካስቀመጣቸው ሰዎች መካከል ሀያ ሁለት አመድ የተባለችው ግለሰብ በፌስቡክ ፔጇ ወንድማችን እፎይን አስመልክቶ እንደዚህ አይነት ልጥፍ ለጥፋለች። እኛ ኦሮሞንን መንግስት እኛ ምን ፈልጎ ነገር ካላሟላልን አርብ አርብ እንበጠብጣለን ብሎ የዋብያ ውስታዞች ተሰብስቦ መንግስት ጋር ፌዴራል መንግስት ጋር እና እፎይ ሊከሱ ይሄዳሉ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የኒቆሃውን ሚዲያ ቤተሰቦች፣ እንደምናላቸው እንደምንስቆያቸው፣ እኔ አለሁ። እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛልኝ። የተወዳችሁ የኒቆሃውን ሚዲያ ቤተሰቦች፣ በድጋሚ ተመለስሽ ያመጣች አለሁ። እናታችን ኪዳነ ምረት እናቴ ኪዳነ ምረት ሁሉን ነገር አስተካከላልኝ። ከአስር ቀን በኋላ በድጋሚ እንድንገናኝ ፈቅዳልኛለች። እንግዲህ ሁላችሁም እንደምታውቁት ሰሞኑን ከወንድማችን ከእፎይ ጎን ቆመን ድምፃችንን ስናሰማ ነበር ባለፉት ሳምንታት ማለት ነው። ነገር ግን በአሁን ሰዓት ላይ በላይቭ ላይ ቁጭ ብለው መጽሐፍ ቅዱስ ያቃጥሉ አይቻለሁና እጅግ እጅግ የሚያስጠላና ዘግናኝ ነገር ሲያደርጉ ይቻሉ። በተጨማሪ ሌሎች መረጃዎች አሉ፣ አይተን ሀሳባችን የምሰጥባቸው ይሆናል። ታዲያ አካውንታችን ስለሞተ በደንብ ሼርና ላይክ አድርጉት። ቀጥታ ይህን አስነዋሪ ተግባራቸውን አሳያችኋለሁኝ። ለመላው ኦርቶዶክሳውያን እንዲሁም ለተለያዩ ግለሰቦች ጋር ይህ ነገር ደርሶ ሊታይ ይገባል ብዬ ስለማስብ ይህም ቪዲዮ ሁላችሁም ላይክ ሳታደረጉ እንዳትጀምሩት። ቀጥታ ወደ ቪዲዮ ውስዳችኋለሁኝ። አሁን እንደዚህ የወረደ ተግባር ለማድረግ የተለየ እውቀት አይጠይቅም። ማንም ሰው በዚህ ዘመን መጽሐፍ ቅዱስንም ቁርአንም ከኦንላይን ገዝቶ እንደፈለገ ማድረግ ይችላል። ነገር ግን እኛ ኦርቶዶክሳውያን ስንታሰር ዝም የምንለው፣ ስንገደል ዝም የምንለው፣ ቤተ ክርስቲያናችን ሲቃጠል ቅዱሳን ሲሰደቡ ዝም የምንለው ፍራቻ አይደለም። የመጀመሪያው መንግስታችን በሰማይ ስለሆነ ስለኛ አስተምህሮታችንም ስለማይፈቅድልን፣ ሁለተኛ ደረጃ ደግሞ በተቋም ስለምንመራ በመንፈስ ቅዱስ ስለምንመራ የአባቶቻችንን ትእዛዝ ስለምንጠብቅ እንጂ ለሚሰነዘሩ ማንኛቸውም ጥቃት ለመመለስ እኛ ኦርቶዶክሳውያን የምናንስ አይደለንም። ለዚህ ደግሞ ታሪክን ወደኋላ ተመልክስ ተመልሰን ሀገራችን ድል ያደረገቻቸውን ጦርነቶች ብንመለከት ኦርቶዶክስ ምን ያህል እንኳን ለራሱ አይደለም ለሀገርም ዘብ እንደሆነች የሚያሳይ ነው። በሁለተኛው ደረጃ ዝም የምንልበት ምክንያት የትኛውም ጥያቄ ይመጣልን በማስተማር ባስተምሮታችን ሃይማኖታችን ትክክለኛ ስለሆነች ባስተምሮታችን ስለምንመልስ እንደምንመልስ ስለምናምን ባስተምሮታችን ስለምንመካ ብዙዎች ቁራናቸው ላይ ወይም ደግሞ ፕሮቴስታንቶችም ሆነ የያዙት መጽሐፍ ቅዱስ ላይ የሚነሳውን ጥያቄ ላለመመለስ በስድብ ይሄዳሉ። በማስፈራራት በዛቻ ይሄዳሉ። ቤተክርስቲያን ግን ሙሉ ስለሆነች እነዚህን መንገድ አትከተልም። ማንንም አትሰድብም። ማንም ላይ ሰይፏን ሰገባዋንም አታነሳም። ማንሳት ባለብን ጊዜ እናነሳለን። ነገር ግን ከላይ ሰደበን ብለን ዘራፍ የምንል አይደለን፣ ለእያንዳንዱ መልስ ስላለን ማለት ነው። ቅዱስ ሲኖዶስ አሁን ላይ ዝምታው በብዙ መንገዶች በስተዋል። መልስ እንጠብቃለን። የሃይማኖት ተቋማት በዚህ ጉዳይ መልስ እንጠብቃለን። የእፎይን ፎቶ ፕሮፋይል ስላደረጉ ብቻ በአጋጣሚ የእፎይ ፎቶ ስልካቸው ላይ ስለተገኘ ብቻ በአጋሮ ከተማ በተለያዩ የኦሮሚያ ክልል ውስጥ ታስረው የሚገኙ ኦርቶዶክሳውያን በአስቸኳይ እንዲፈቱ እንፈልጋለን። ቤታችንን የማስጠበቅ ኃላፊነትና ግዴታ ስላለብን ቅዱስ ሲኖዶስ እስከዛሬ ያደረገውን ዝምታ በመስበር ወደፊት በመራመድ ቤተ ክርስቲያንና ልጆቿን እንዲያስከብር ጥሬ እናስተላልፋለሁ። ይህ ግለሰብ የዚህ ልጅ ወንድም ነው፣ የሙባረክ ተሰማ ወንድም ነው። የሚገኘው ቱርክ ነው። እንዲህ አይነት የወረደ ርካሽ ነገር ማድረግ በጣም ቀላል ነው። እኔ በቤቴ ቁራን አለ ግን እንደዚህ አይነት የወረድ ተግባር አላደረግም። ምክንያቱም ለሚነሱ ጥያቄዎች ቤተክርስቲያን መልስ ስላላት ትክክለኛ መንገድ ላይ ስለቆምኩኝ የትኛውም ጫጫታ የትኛውም ግሪሳ አያስፈራኝም፣ አያስደነግጠኝም። መሞትም ከሆነ እንደ ኦርቶዶክስ በደስታ ለሃይማኖቱ አንገቱን የሚሰጥ ታይቶም ተሰምቶም አይታወቅም። የሚገል አይደለም አንገቱን የሚሰጥ እውነተኛ ስለሆነች። ያን ስንል ደግሞ ቤተክርስቲያናችንን ማስከበር ራሳችንን ማስከበር አንችልም ማለት አይደለም። ለዛ ታሪክን ወደ ኋላ ተመልሳችሁ አገላግጡ። ቤተ ክርስቲያን በሁሉም ሙሉ ናት። ዝምታችን፣ አርምሟችን፣ ትግስታችን ፍራቻ ሳይሆን አስተምህሮታችንና የእግዚአብሔር ትእዛዝ ስለሆነ ብቻ ነው። ሸናችሁበት አቃጠላችሁት፣ ረጋገጣችሁት። እዚህ መጽሐፍ ቅዱስ ላይ የሸኑና ያቃጠሉ ሰዎችን እንበቀላቸዋለን። አዎ፣ የምንበቀላቸው ግን የክርስቶስን ፍቅር አሁንም ወደ አደባባይ በማምጣት ብቻ ይሆናል። ክርስቲያንን የምትሉ ሰዎች ኢየሱስ ክርስቶስ የዓለም ጌታ ነው እያላችሁ ጻፉልኝ። ሪፖስት ኮፒ ሊንክ ሼር ማድረጋችሁንም እንዳትረሱ። ውጊያችን ከስጋና ከደም ጋር አይደለም ከአለቆችና ከስልጣናት ጋር ከመናፍስ ጋር እንጂ ከዘላለም ሞትና ቅጣት ያመለጥንበት ይህ መጽሐፍ ዛሬ ሲቀደር ሲቃጠልና ሲሸናበት አየሁኝ። እንደ አንድ ክርስቲያን ልቤን የሚያቆስል የሚያቃጥል ነገር ቢሆንም ምሬቴንና ንዴቴን ግን ዋጥ ለማድረግ ሞከርኩኝ። አዎ ይህ መጽሐፍ ብዙ ትውልዶችና ብዙ ሺህ ዓመቶችን አቆራርጦ የመጣ በእሳትና በውሃ የተፈተነ መጽሐፍን እነዚያን ያለፉት ክፉ ዘመናትን ያለፈ መጽሐፍ አሁን በማንም ተራና ውዳቂ ሰዎች ሊወድቅ ሊዋረድ አይችልም። ምክንያቱም እኛ ያመንነው ጌታ በመንፈስ ነው። ስጋችንን ሊያገኙት ይችላሉ። በውስጣችን ያለውን ሰላምና ደስታን የሞላንን ክርስቶስን ግን ማንም መጨበጥ መያዝ አይችልም። እሱ ዓለምን እንደዚህ ትልቅ አድርጎ እየሰራ እሱ ደግሞ ምን ዓይነት ትልቅ አምላክ ሊሆን እንደሚችል ገምቱ። ይሄን ድርጊት የፈጸመው ሰው አንድ ግለሰብ ነው። ሌላውን የተከበረውን ማህበረሰብ ማንቋሸሽና ማዋረድ መኮነንም አስፈላጊ አይደለም። እንዳያችሁት ላይቭ ላይ ቁጭ ብለው ይህን ተግባር ሲፈጽሙ ማንም የተናገራቸው የለም። ወንድማችን ላይ ግን የተጻፈውን ስላነበበ ብቻ የእስር ማዘዣ ወጥቶበታል። አስቡት፣ ቁርአን የቀደደ ይገደላል፣ መጽሐፍ ቅዱስን ያቃጠለ በነጻነት ይኖራል። ይህ በፍጹም አይሆንም። በዚህ ጉዳይ አንደራደርም። ፕሮቴስታንት፣ ኦርቶዶክስ ድምፃችሁን ልታሰሙ ይገባል። ቀጥታ ወደ ቀጣይ መረጃ የማሳለፋችሁ ይሆናል። ተከታትለን እንመለስ። ያሁኑ መረጃ ደግሞ በወንድማችን እፎይ ጉዳይ የኢትዮጵያ ቴሌቪዥን በአደባባይ ዳኛ አርጎ ካስቀመጣቸው ሰዎች መካከል ሃውለት አህመድ የተባለችው ግለሰብ በፌስቡክ ፔጇ ወንድማችን እፎይን አስመልክቶ እንደዚህ አይነት ልጥፍ ለጥፋለች። እንግዲህ እንደዚህ ነው። ከልጥፎ ውስጥ መካከል በተዘዋዋሪ ቀን እንገላዋለን ብላለች። ይህ ባለማተብ አንድ ቀንም ሰይፍ ከአንገቱ ተለይቶ አያውቅም። አንገቱ ላይ ማህተብ ያንጠለጠለ በሙሉ እንደዚህ በአደባባይ ሞት እየታወጀበት ይገኛል። እኔ ሞት የተፈረደብኝ እፎይ ነኝ። ወንድማችን እፎይ በርክበት ሁሉም መብራን ጥላ ከለላቱን ዛሬም ነገ እፎይ ነኝ። አዎ ዛሬም ነገም እፎይንን በመንግስት ደረጃ እንግዲህ ቁጭ ብለው ያሉ ግለሰቦች እንገለዋለን ብለው የሞት አዋጅ አውጀዋል። ያሳዝናል። እፎይ የዘመኑ ሰማዕታት ነው። እግዚአብሔር ባለበት ይጠብቀው ይጠብቅልን። ማለት ወዳለኝ ተከታተል እንመለስ። አንድ ቪዲዮ ልጨምርላችሁ። እኛ ኦሮሞንን መንግስት እኛ የምንፈልገው ነገር ካላሟላልን አረፈርፍን እንበጠብጣለን ብሎ የዋብያ ውስታዞች ተሰብስቦ መንግስት ጋር ፌዴራል መንግስት ጋር ያሉና ፎይል ከሱ ይሄዳሉ ማለት ነው። እዛ ዘዶ ፌደራል መንግስት ክሳቸውን ካየ በኋላ ይህ ምንም እንደማዋጣቸውና ምንም እንደማስከዳቸው አስረድቷቸው በደንብ ይመልሳቸዋል ማለት ነው። ምን ብላችሁ ልከሱ ነበር የምትሄዱት? ለምሳሌ ወፈው ከተነቀራቸው መካከል ነቢዩ ባህመድ የስድስት ዓመት ህጻን ልጅ እንዳገባና በዘጠኝ ዓመት እንደተገናኘው መጻፉ ላይ አለ። አንድ ሙስሊም ሲወለድ በደም ስር ውስጥ አጋንንት እንደሚገባበት መጻፉ ላይ አለ። አንድ ሙስሊም እየሰገደ እያለ ፋሱ ቢያመልጥ ወደ ሲኦል እንደሚገባ መጻፉ ላይ አለ። አንድ ሙስሊም የግብር ሽንት መጠጣት እንዳለበት ከበሽታ ይፈወሳል ብሎም እንደሚያምኑ መጽሐፉ ላይ አለ። በምን ልከሱት ፈልጋችሁት ነው? ምንም ከዚህ የተለየ ነገር የተናገረው ነገር የለም። የሞተ ስጋ እንደሚበላ መጽሐፉ ላይ አለ ተናግሯል። ስለዚህ ማናችሁም ሰው የፈለገው ሰው ማምለክ ይችላል፣ መብቱ ነው። ሰው የፈለገው ማምለክ መብቱ ነው። ከዚህ የሚያዋጣ ምንድን ነው? መከባበር ነው። እፎ ምንም ያደረጉ ነገር የለም። ዛሬም ነገር እፎ እውነትም፣ ምን ብላችሁ ልክሱት ነበር? እውነት ነው፣ ትክክል ነው ወንድማችን። ምን ብለው ሊከሱት ነበር? እጅግ የሚያሳዝን ነገር ነው። ለማንኛውም አንድ ኮ የሚነካ ሽፍ ወይ ይነሳሉ እየተባለ ነበር ሰሞኑን ይ ወንድሞቻችን ደግሞ ከኋላ ኮይን እየተኩ ብቅ ብለዋል። እጅግ የሚደንቅ ወንድማችን ነው። እሱን ተከታትለነው አድምጠነው እንመለስ። የቁርአኑ አላህ የመሐመድ ምስጢራዊ ኮድ ነው ብዬ ስናገር የእስልምና እምነት ተከታዮች እንዲያዝኑ ደስም እንዳይላቸው ሳይሆን የመሐመድን ቅጥፈት፣ የቁርአንን ስህተት፣ የወንጌልን እውነት ተረድተው ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር እንዲመለሱ ካለኝ ትልቅ ፍላጎት የተነሳ መሆኑን እንድታውቁልኝ ይፈልጋሉ። በዚህ አጋጣሚ ኮሜንት ላይ ከሚጽፉት መካከል አንዱ አንተ ደንቆሮ አለኝ። ስድቡ ለእኔ ምንም አይደለም፣ ነገር ግን አንድ ነገር ላስታውስ እፈልጋለሁ። ደንቆሮ እኔ ወይስ አላህ? ጆሮ ፈጥሮ ጆሮ የሌለው አላህ ነው ደንቆሮ ወይስ እኔ? ዓይን ፈጥሮ ዓይን የሌለው አላህ ነው የማያይ ወይስ እኔ? አላህ ጆሮ የለውም አይሰማም፣ ዓይንም የለውም አያይም። በእስልምና አስተምህሮ አላህ ጆሮ አለው ይሰማል አይና ያለው ያያል ብሎ መናገር ትልቅ ክህደት ነው። በዚህ አጋጣሚ እስኪ አንድ የተወሰኑ ምዕራፎችን ከቁርአን እናንሳና እኒ ለምሳሌ በእስልምና አስተምህሮ እንደምታውቁት በሱራ 112 አራት ላይ አላህ አልተወለደም አልወለደም ይላል። እንደሚታወቀው ይህን ያሉበት ምክንያት እግዚአብሔር ከድንግል ተወለደ ወይም አምላክ ተወለደ ብለው የሚያምኑ ክርስቲያኖች ስለሆኑ ቁርአኑ ከተጻፈበት ዘመን በፊትና ከተጻፈም በኋላ ይህን የሚናገሩ የሚመሰክሩ ክርስቲያኖች ስለሆኑ እነሱን ለመቃወም የተሄደበት መንገድ ነው። ነገር ግን በዚህ መካከል ትልቅ ስህተቶችን ደግሞ ቁርአኑ ሲፈጥር እናያለን። እሱ ምንድን ነው? አንደኛ በሱራ ስድስት መቶ አንድ ላይ ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ሊኖረው ይችላል ብሎ ይጠይቃል። ለእርሱ ማለት ለአላህ ማለት ነው። ሚስት የሌለችው ስትሆን እንዴት ለእርሱ ልጅ ሊኖረው ይችላል ይላል። ጥያቄውን በጊዜው ለነበሩ ክርስቲያኖች በእርግጥ በይፋ ጠይቆት ቢሆን ኖሮ በቀላሉ መልሱን ሊያገኝ ስለሚችል መሐመድ ቁርአኑ ላይ ቅጥፈቱን ከማስቀመጥ ይታቀም ነበር ብዬ አስባለሁ። ነገር ግን አልሆነ። ዛሬም ካደመጡ ተከታዮቹ ብዙ እድል አላቸው። ከዚህ ላይ ያለው ምንድን ነው? አንድ ስበብ አላህ ልጅ እንዲኖረው የግድ እሴት እንደምታስፈልገው አድርጎም ማሰቡ፣ በክርስትና አስተምህሮ አምላክ ተወለደ ሲባል አላህ እንደሚያስበው በምድራዊው ስርዓት አይደለም። አላህ ግን ወይም ቁርአኑ ክርስቲያኖችን ለመቃወም የሄደበት ርቀት ፈጽሞ ምድራዊ ከመሆን አላለፈም። ይህን ሳስብ ክርስቶስ ምድራዊ ያለውን በምድሩ ያለውን ስነግራችሁ ያላመናችሁኝ በሰማይ ያለውን ብነግራችሁ እንዴት ታምኑኝ? ያላችሁ ያለው ትዝለኛል። አላህ በምድር ያለውን ብቻ ስለሆነ የሚያውቀው ስለ ሰማያዊ ስርዓት መረዳት አይችልም። ከዚህ የተነሳ ክርስቲያኖች አምላክ ከድንግ ተወለደ ብለው ሲናገሩ አላህ የሚያስበው በሰው ልጆች ስርዓት ነው። ለዚህ ነው እሴት የሌለችው ስትሆን እንዴት አላህ ልጅ አለው ትላላችሁ፣ ይላል። አንድም ክርስቲያን የአምላክን መወለድ ከሴት ጋር አያይዞ ታያወቃል። በየትኛውም መጽሐፍ እንዲህ አይነት ከቁርአን ሐሳብ ጋር የሚገናኝ አንድም ሐሳብ የለም። ምክንያቱም አምላክ ከድንግልም እንኳን ሲወለድ እንበለ ዘርዐ ብእሲ ነው፣ ያለ ወንድ ዘር ነው የተወለደው። ይህም ደግሞ የራሳቸው መሐመድ እራሱ ይመሰክራል። ስለዚህ ይሄ እንዲህ አድርጎ የተረዳው አላህ እንዴት አምላክ ሊሆን ይችላል? ይሄ ብቻ አይደለም ይሄ ብቻ አይደለም። በሱራ 37 በሱራ 37 አራት ላይ እንዲህ ይላል አላህ ልጅን መያዝ በፈለገ ኑሮ። ያው በፈለገ ኑሮ ሲል እንደምታውቁት ቁርአኑ የአገባብ ችግር ስላለበት ነው በፈለገ ኑሮ በሚል ፈንታ ቢፈልግ ኑሮ ቢል ትክክለኛ አገባብ ይሆን ነበር ግን በፈለገ ኑሮ ይህን የአገባብ ችግሩን ችግር የለም ከፈጠረው ውስጥ የሚሻውን ይመርጥ ነበር ይላል በሌላ በኩል ሴት የሌለችው ስትሆን ሚስት የሌለች ስትሆን እንዴት ይወልዳል ያለው ነው በዚህኛው ደግሞ አላ ልጅን መያዝ ማለት መውለድ ቢፈልግ ኑሮ ምክንያቱም መያዝ ያለውን መውለድ ብለው በቅንፍ አስቀምጠዋል መውለድ ቢፈልግ ኖሮ ከፈጠረው ውስጥ ያሻውን ይመርጥ ነበር ይላል ስለዚህ የአላህ ልጅ አለመውለድ የምርጫ ጉዳይ ነው እንጂ ስለማይወልድ አይደለም ወደ ማለት ያስኬዳል። በዚኛው ሚስት ያስፈልጋል የግድ ለመውለድ ሚስት ያስፈልጋል ወደሚል ስርዓት ውስጥ ነው የገባው እዚህ ላይ ደግሞ የምርጫ ጉዳይ አድርጎት ነው የሄደው ለአላህ ምን የለውም ልጅ የለው ልጅ የሌለው ለምንድን ነው ብላችሁ ብትጠይቁ ምን ብሎ ነው የሚናገሩ? እነሱ ሚስት ስለሌለችው ነው ምክንያቱም ቁራኑ ራ እንደዛ ነው። ሚስት ስለሌለችው ነው ልጅ የሌለው። ይህን ከየት ያመጣው? የፈለሰፈው መሐመድ እንጂ፣ በክርስትና አስተምህሮ የአምላክ መወለድ ከሰው ልጆች ፍላጎትና ስሜት ጋር ምንም አይገናኘው። መሐመድ አላህና መሐመድ ግን እንደምታውቁት ቁጭ ብለው ማን ታገባለ ማንን ትፈታለ እያለ ስርዓተ ጋብቻን አፈጻጸም ሲናገር ስለሚውል ያያያዘው ከሴት ልጆች ስርዓት ጋር ወይ ከሰው ልጆች ስርዓት ጋር ነው። በነገራችን ላይ የልጅን መውለድ ወይም ልጅ አላህ ምን ብሎ ነው የገለጸው? ጨዋታ ነው ላጋጣ ነው፣ ልጅ መውለድ ላጋጣ ነው እንጂ ሌላ አይደለችም ያለ በጣም አቃሎት ማለት ነው። አየጁ እስኪ በዚህ አጋጣሚ አንድ ጥያቄ ጠይቋቸው። ዓይን የለውም ግን ታላቅ ስለሆነ አያይም ይላሉ፣ ጆሮ የለውም ግን ታላቅ ስለሆነ ወይም ስለሁሉ ስለሚያውቅ ይሰማል ይላሉ። ይላል ጆሮ ሳይኖረው ከሰማ ዓይን ሳይኖረው ካየ ሚስት ሳይኖረው ለምን አይወቅ ያለ ሚስት ለምን መውለድ አይችል? ስላልፈለገ ነው አይደል መልስ የሚል ወይም ስላልፈለገ ነው ምክንያቱ ቁርአኑ ስላልፈለገ ነው መልስ የሚል እንጂ የአምላክን መወለድ አይደለም እየተቃወመ ያለው ማለት ነው። ስለዚህ ወደ ዋናው ሀሳብ ሲሄድ በክርስትና አስተምህሮ እኔ ለእስላሞች በእውነት የምናገር፣ በክርስትና አስተምህሮ የአምላክ መወለድ ወይም ነገር ስታዩ በጥንቃቄና በትህትና ብትጠይቁ ትልቅ መፍትሄ አለው ትልቅ መፍትሄ አለው። ወንጌል የተነገረው ለሁላችንም ነው፣ ታምኑ ትሰሙም ትጠቀሙበትም ዘንድ ነው። በእርግጥ የሸሪያው ብዙ ችግር እንዳለ ይታወቃል። ብትክዱ ምን ተፈጠረባችሁ እንዳለ እንደ እንደ ተፈጠረባችሁ ይታወቃል። ነገር ግን ከእንደዚህ አይነት የድንቁርና አስተንህሮ ከመኖር በተላ በደስታ ከመኖር ወደ እውነተኛው ወንጌሉና ወደ እውነተኛው አምና ወደ ክርስቶስ ተመልሶ አንድ ቀንም እንኳን ሰላም ክርስቶስን ስም ጠርቶ በትክክለኛው እውነት አምኖ ሰማየት መሆን የተሻለ የተሻለ ብቻም ሳይሆን ትልቅ መንገድ። ስለዚህ ክርስቲያኖች እንደምታውቁት አምላክ ተወለደ ስለሚሉ በእርግጥ አላህ ወለደ አሉ በእርግጥ እነዚህ ውሸታሞች ናቸው ይላል አላህ ወለደ አሉ ግን በእርግጥ ውሸታሞች ናቸው አሁን ለክርስቲያኖች ሁን ለአይሁድ ሁን በምን ይታወቃል ብለን እንዳንናገር ደግሞ በሱራ 2391 ላይ የሚናገረው አላህ ምንም ልጅ አልያዘም ከእርሱ ጋር አንድም አምላክ የለም ነው የሚል ስለዚህ አምላክ ተወለደ አብና ወልድ አንድ ናቸው ብሎም የሚያስተምሩ ደግሞ ክርስቲያኖች ናቸው። ስለዚህ ክርስቲያኖችን ብቻ እንደሚያተኩር ይታወቃል ማለት ነው። እናም ወንድሞቻችን፣ ይህን ቪዲዮ የምትሰሙት ሁሉ እዚሁ አጋጣሚ ይህ ትምህርት ሰፋ ባለ መንገድ ልመጣበት ስለምችል ብዙ ሚስጥሮችም ስላሉ ሸራ አድርጉልኝ።